ሰላም ጤና ስትልን ውድ ዩቲዩብ ተከታታዮች እንደምናላችሁ። እንኳን ወደ ጠቃሚ መረጃዎች ቻናል በሰላም መጣችሁ። ዛሬ በአርባ የእድሜ ክልል ውስጥ ያለን ሰዎች ምን አይነት የቆዳ እንክብካቤን ማድረግ አለብን የሚለውን ነው የምሰራላችሁ። ከዛሬ በፊት ባሉት ሳምንታት በሀያ እድሜ ክልል ውስጥ፣ በሰላሳ እድሜ ክልል ውስጥ ያለን ሰዎች ምን አይነት እንክብካቤ እናድርግ የሚለውን ሰርቼላችሁ ነበር። ስለዚህ በዛ እድሜ ክልል ውስጥ ያላችሁ ሰዎች እነዛን ቪዲዮ የሄዳችሁ ተመልካቶት ወይንም ሊንኩን በዚህ ቪዲዮ ዲስክሪፕሽን ቦታ ላይ ከስር አስቀምጠላችኋለሁኝ። በአርባዎቹ እድሜ ክልል ውስጥ ደግሞ ያሉ ሰዎች ምን ማድረግ አለባቸው የሚለውን አብረን እናያለን። ና ከኔ ጋር ቆዩ። እሺ ተመልካቾች፣ ወደ አርባዎቹ የእድሜ ክልል ስንገባ እንግዲህ በፊታችን ላይ የምናየው ለውጥ በሰላሳዎቹ ከነገርኳችሁ ጋር በጣም ተመሳሳይ ነው። ፊታችን ጭፍግጌ፣ ማለት ፍክት ያለ የፊት ገጽታ አይኖረንም በሃያዎች ውስጥ የነበረን። ስለዚህ የሞቱ ቆዳ ሴሎች ቶሎ አይነሱም ማለት ነው። እንደዚሁም አዲስ የቆዳ ሴሎች ቶሎ አይተኩም። በተጨማሪ ደግሞ ፊታችን ደረቅ ይሆናል። በፊታችን ቆዳ ስር የሚመረተው እንደምታውቁት የሲበምና ሃይሎሮኒክ አሲድ ምርት በጣም ይቀንሳል። ቆዳችን የመላላት ነገር እናይበታለን። ድሮ ውጥር ያን አይደለም፣ ምክንያቱም ኮሎጅን ምርት በጣም ይወረደ ይሆናል። ከዚህ በተጨማሪ እነዚህ በሙሉ በሰላሳዎች ውስጥ የምናያቸው ናቸው በአርባዎቹም የሚቀጥል ነው ማለት ነው። እየባሰ ይቀጥላል። ከዚህ በተጨማሪ የምናየው ደግሞ በቆዳችን ስር የሚመረቱት ቫይታሚን ሲ እና ቫይታሚን ኢ አንታይኦክሲደንት የምንላቸው ምርት በጣም ይቀንሳል። አንታይኦክሲደንት ምን ማለት ነው? ቆዳችንን ከሚያስረጁ ቆዳችንን የማንፈልገው አይነት ገጽታ የሚሰጡ ነገሮችን የሚያቆሙ ወይም እንዴት ነው ፋይት የሚያደርጉ ማለት ነው። ኦክሲዳይዝ ያደርጋል ስንል አንድ ነገር ለምሳሌ ብረት የሚዝገው ኦክሲዳይዝ ስለሚያደርግ ነው። ኦክሲዴሽን ፕሮሰስ እንግዲህ ብረት እንዲዝግ ያደርጋል። የተሰራ ምግብ እንዲበላሽ ያደርጋል። ፊታችን እንዲያረጅ ያደርጋል። ይሄ በሙሉ የኦክሲዴሽን ፕሮሰስ ስለሆነ ፊታችንም ኦክሲዳይዝ ከሚያደርጉ ነገሮች ከፀሐይ ጨረር ጨምሮ በአካባቢዎችን የሚገኙ የአየር ብክለቶች በተለያየ ነገሮች ኦክሲዳይዝ የሚያደርጉትን አንታይ ኦክሲደንት እንላቸዋለን። እነዛን ነገሮች ፋይት የሚያደርግ ማለት ነው። እነዛ ፊታችን የሚያበላሹ ነገሮች ደግሞ ፍሪ ራዲካልስ እንላቸዋለን። ስለዚህ እን አጌነስት ፍሪ ራዲካልስ ፋይት የሚያደርጉት አንታይ ኦክሲደንት በፊታችን ስር በተፈጥሮ የሚመረቱት በጣም ይቀንሳል ማለት ነው እና ፊታችን በዚህ ምክንያት እንግዲህ በጣም እንትን ይሆናል፣ በቀላሉ የሚጎዳ ይሆናል ከድሮ ይልቅ ማለት ነው። በፊት ስንጠቀመው ኢሪቴት የማያደርገን ነገር አርባዎቹ ላይ ኢሪቴት ሊያደርገን ይችላል። ስንታጠብበት የቆየ ነው የፊት መታጠቢያ ላይስማማን ይችላል አንዳንድ ምርቶችም ስንጠቀም ይኖርናቸው ብቻ እንደ አዲስ ኢሪቴት ሊያደርጉን ይችላሉ ይሄ ምክንያቱም ምንድነው ከምን ጊዜውም የበለጠ ፊታችን በጣም ሴንሲቲቭ እየሆነ ስለሚሄድ ማለት ነው ስለዚህ ምን ማድረግ አለብን እነዚህ ሁሉ ችግሮች ለመከላከል ወይም መፍትሄ ለማግኘት ማድረግ ያለብን ነገር የምንታጠብበትን ነገር በጣም መምረጥ አለብን ሁልጊዜ እንደምላችሁ ያው ሳሙና ከጥያቄ ውጭ ነው። ሁልጊዜ ነው የምላችሁ። በየትኛውም የእድሜ ክልል ያለ ሰው በእጅ ሳሙና፣ በገላ ሳሙና ፊቱ መታጠብ የለበትም ለፊት በተሰራ ብቻ ነው መታጠብ ያለበት እና በወጣትነት እንግዲህ በሃያዎች ውስጥም በአስራዎች ውስጥም ፎም የሆኑ ሳሙናዎችም የፈሳሾችን ብንጠቀም ችግር የለውም። ሰላሳ አርባ፣ ከዛ በላይ ግን ጀልነት ያላቸውና ምንድን ነው ቅባትነት ያላቸው ፊት መታጠቢያዎች መታጠብ አለባችሁ። በሰላሳዎች ውስጥ አሳይቻችሁ ነበረ በላሮሽ ፖዜ። ይሄ ቅባትነት አለው እራሱ ታጠዋችሁበትም ሃይድሬት ያደርጋል ፊትን እንጂ አያደርቅም። ስለዚህ በአርባዎች ውስጥም ሀርሽ የሆኑ ጠንካራ የሆኑ ፊት መታጠቢያዎችን መታጠብ የለባችሁም። ከዚህ በተጨማሪ ደግሞ ፊታችሁ ከምን ጊዜው የሚበለጠ ድርቀት የሚታይበት ጊዜ ስለሆነ በጣም ፊትን ሃይድሬት ማድረግ አለብን። በፊት ከምንጠቀማቸው ላይት ከሆኑ ሎሽኖች ውስጥ ወደ ወፈር ወዳሉ ክሬሞች መቀየር ይኖርብናል እና እንዲህ ፋትነት ያላቸው ክሪሞችን በደንብ የፊታችንን ሞይስቸር ዝግት አድርገው የሚያቆዩ አይነት የፊት ክሪሞችን መጠቀም አለብን ማለት ነው። ወዲያው ከታጠበን በኋላ መቆየት የለብንም። ከዚህ በተጨማሪ የሞቱ ቆዳ ሴሎችን ለማንሳት ያው ኤክስፖሌት የሚያደርጉ አሲዶች መጠቀም ይቻላል። በሰላሳዎች ውስጥ እንደነገርኳችሁ ከኤች ግሩፕ አልፋ ሃይድሮክሲ አሲድ ማለት ነው ማንዴሊክ አሲድን ብቻ ነው መጠቀም የምትችሉት ለጥቁሮች እና ስኪን ኦፍ ከለር ለምንባል ላበሻ ማለት ነው፣ እንደዚሁም ለአፍሪካውያን። ሌላ የኤክስፖሌት ማድረጊያ አማራጭ ደግሞ ሳሊሲሊካ አሲድ አለ። ወዛም ለሆነ ፊት ያን መጠቀም ትችላላችሁ። እንደ እኔ ደረቅ ያለ ቆዳ ካላችሁ ደግሞ ፖሊሃይድሮክሲ አሲድ ፒ ኤችን መጠቀም ይቻላል ማለት ነው። እኔ አሲዶችን አልጠቀምም፣ ምክንያቱም ኦሬዲ የምጠቀመው ሬትኖል ስለሆነ ነው። ከአሲዶች የበለጠ ሬትኖል በጣም ብዙ ጥቅም አለው። ስለዚህ በአርባዎቹ ዕድሜ ክልል ውስጥም ሬትኖልን መጠቀም መቀጠል ይቻላል። ይሄ ክሪምነት አለው ስለዚህ ለደረቅ ፊት ይስማማል ማለት ነው። ሬትኖል በራሱ ፊት ያደርቃል። በነገራችሁ ላይ ግን ይሄ ሬትኖል ፎርሙሌት የተደረገው ከቅባት ጋር ከክሪም ጋር ነው እንጂ ሲረም አይደለም። ስለዚህ ፊትን አያደርቅም። ቢሆንም ግን በትክክለኛው የፊት ሎሽን ፊታችንን ሃይድሬት ማድረግ አለብን። ከታጠበም በኋላ ሁልጊዜ እንደምላችሁ ወዲያው ተቀቡ ክሪማችሁን፣ ከዛ ሬትኖላችሁን ተቀቡና የሬትኖል አማራጮች የቫይታሚን ኤ አማራጮችን በዲፍሬን እና በዳፕሊን በተለያዩ ብራንዶች አለ። ከዚህ በተጨማሪ በአርባ የእድሜ ክልል ውስጥ እንዳልኳችሁ ቫይታሚን ሲ እና ኢ ምርት በጣም ስለሚቀንስ ቫይታሚን ሲ ሲረመን መጠቀም በጣም ይመከራል። በአርባ እድሜ ክልል ውስጥ ፊታችን ፈካ ለማድረግ እና የሞቱ ቆዳ ሴሎችን እንዲነሱ ለማድረግ እንደዚሁም ደግሞ አንታይ ኦክሲደንት ስለሆኑ ፊትን የበለጠ ከሚያስረጁ ነገሮች ፋይት ለማድረግ ማለት ነው። ነገር ግን ቫይታሚን ሲ ሲረም መጠቀም ጥሩ እንዳለ ሆኖ ቫይታሚን ሲ በራሱ ችግር አለበት። ምንድነው ችግሩ? ስቴብል አይደለም። ስለዚህ የፀሐይ ብርሃንና አየር ሲያገኘው ቶሎ ዲግሬድ የማድረግ ኳሊቲውን የመቀነስ ችግር ስላለ ምንጊዜም ቫይታሚን ሲ ከቫይታሚን ኢ እና ከፍሮሊክ አሲድ ጋር አንድ ላይ ፎርሙሌት የተደረገውን ብቻ መጠቀም እንዳለብን ነው የቆዳ ሐኪሞች የሚመክሩት። ይህን ይመስላል። እንግዲህ የአርባዎቹ እድሜ ክልል ከሰላሳዎቹ ጋር በጣም ተመሳሳይ ነው። የምናደርገው ነገር መታጠቢያችንን ያው መምረጥ አለብን። ፊት ሳሙናችንን፣ እንደዚሁም የምንቀባውን ክሬም። ከዛ በተጨማሪ ኤክስፎሌት የሚያደርጉ አሲዶችን እንዳልኳችሁ መርጠን መጠቀም እንችላለን። አሲድ እና ሬትኖል አብሮ አይሄድም። አሲድ የምትጠቀሙ ከሆነ ሬትኖል መጠቀም የለባችሁ። ይህን ይመስላል የዛሬው ቆይታችን። በዚህ ቪዲዮ ላይ ጥያቄ ካላችሁ ልጠይቁኝ ትችላላችሁ። በስኪን ኬር ምርቶች እና ለፊታችን ስለምናደርገው እንክብካቤ በብዛት ቪዲዮዎች በዚህ ርዕስ ዙሪያ ስለምሰራ ፍላጎቱ ያላችሁ ሰዎች የበለጠ ለማየት ከፈለጋችሁ ሰብስክራይብ አድርጉ። ቪዲዮን አፕሎድ ባደረግኩኝ ጊዜ ወዲያው እንዲደርሳችሁ ማለት ነው። ከዚህ ቪዲዮ ከተማራችሁ ደግሞ፣ አዲስ ነገር ካገኛችሁበት ላይክ እና ሼር አድርጉ። በሚቀጥለው ደግሞ እንደዚሁ ለናንተ ይጠቅማል ብዬ የማስበውን መርጭ እላችሁ መጣ አለሁኝ እና በሚቀጥለው እስከምንገናኝ ድረስ ሰላሙ ነው።